አንድ አንባቢ ከመሞቱ በፊት አንድ ሺህ ሕይወት ይኖራል። ፈጽሞ የማያነብ ሰው ግን አንድ ሕይወቱ ብቻ ይኖራል። ዛሬ የምንወያየው ርዕስ የሕይወታችንን ልምምድ ከፍ የሚያደርግ ስለ አንድ አስማታዊ ልምምድ ነው። ታዋቂው የጌም ኦፍ ትሮንዝ የሶንግ ኦፍ አይስ ኤንድ ፋየር ደራሲ ጆርጅ ሬይመንድ ሪቻርድ ማርቲን ይህንን ጥልቅ መልዕክት የተናገረው እሱ የልቦለድና የታሪክን ዓለም የመፍጠርና የማስተላለፍ ኃይል ጠንቅቆ ስለሚያውቅ ነው። ነገር ግን ይህ ጥቅስ በትክክል ምን ማለት ነው? አንድ ሰው ከመሞቱ በፊት በሺዎች የሚቆጠሩ ልምዶች እንዴት ሊኖሩት ይችላሉ? በዚህ ቪዲዮ ውስጥ ማንበብ እንዴት ወደ ጊዜ ማሽንነት እንደሚቀይርና ወደ ረጅም ዘመናት ወይም ወደማይታወቁ ጋላክሲዎች እንደሚወስደን እናያለን። እንዲሁም ሌላው ታላቅ ደራሲ ኤርነስት ሄሚንግዌይ ከመጽሐፍ የበለጠ ታማኝ ጓደኛ የለም ሲል ምን ማለቱ እንደሆነ እንረዳለን። በመጨረሻም ዡምፓ ላሂሪ መጽሐፍት እግርህን ሳታንቀሳቀስ እንድትጓዝ ያስችሉሃል በማለት የንባብን ምናባዊ ጉዞ ኃይል እንዴት እንደገለጸች እንመለከታለን። አብራችሁን ቆዩ። በመጀመሪያም አንድ አንባቢ ከመሞቱ በፊት አንድ ሺህ ሕይወት ይኖራል፣ ፈጽሞ የማያነብ ሰው ግን አንድ ሕይወት ብቻ ይኖራል ሲለን ጆርጅ መጽሐፍቶች የአንባቢያን አስተሳሰብ በማስፋት ከተለያዩ ባህሎችና ጊዜያት ጋር በማገናኘት የሌሎችን ልምዶች እንዲካፈሉ በማድረግ የሚሰጡት ተጽዕኖ ያሳያል። ማንበብ የአንድን ሰው ልምድ ብዛት እንደሚያበዛ ያስረዳል። አንድ አንባቢ ከመሞቱ በፊት አንድ ሺህ ሕይወት ይኖራል ሲባል አንድ ሰው ሲያነብ ራሱን በልብ ወለድ ውስጥ ባሉ ገጸ ባህርያት ቦታ ላይ ያስቀምጣል። በተለያዩ ዘመናት የተለያዩ ባህሎች እና የተለያዩ ሁኔታዎች ውስጥ ባሉ ሰዎች ልምምድ ውስጥ ያስፋል። አንድ አንባቢ ከመሞቱ በፊት አንድ ሺህ ሕይወት ይኖራል ለሚለው ሀሳብ ሶስት ማጠናከሪያዎችን ስናይ፣ የመጀመሪያውም ተመክሮ ማስፋት፣ አንባቢው በዓለም ዙሪያ ያሉ ቦታዎችን፣ ታሪካዊ ክስተቶች እና ያልተለመዱ ሁኔታዎችን ያያል። የሌላ ሰው ደስታ፣ ሐዘን፣ ድልና ውድቀት ተካፋይ ይሆናል። ሁለተኛውም እውቀትን ማግኘት፣ መጽሐፍ እኛ ልንደርስባቸው ያልቻልናቸውን ልምምዶች እንደ ጠፈር ጉዞ፣ ጥንታዊ ጦርነቶች፣ ወይም የአንድ ሳይንቲስት የላብራቶሪ ምርምር እንድናውቅ ይረዳናል። ሶስተኛው አመለካከትን ማጎልበት በተለያዩ ገጸ ባህሪያት አይን አለም መመልከት አንባቢው ስለ ሰው ልጅ ባህሪ፣ ስለ ህይወቱ ውስብስብነትና ስለ ፍትህ የተሻለ ግንዛቤ እንዲያገኝ ያስችለናል። በአጭሩ ማንበብ ሰውነት እዛ ባይደርስም ነፍስና አእምሮ ብዙ ቦታዎች እንዲደርሱና ብዙ ነገሮችን እንዲለማመዱ ያስችላቸዋል። ሁለተኛውም ሀሳብ ፈጽሞ የማያነብሰው ግን አንድ ህይወት ብቻ ይኖራል ሲል፣ ይህ ደግሞ የንባብ አለመኖር የሚያስከትለውን ገደብ ያሳያል። የማያነብሰው የሚኖረው በራሱ በአካላዊና በጊዜያዊ ልምዶች ብቻ ነው። ፈጽሞ የማያነብሰው አንድ ህይወት ብቻ ይኖራል ለሚለው ሀሳብ ሶስት ማጠናከሪያዎችን ስናይ፣ የመጀመሪያው ገደብ ያለው እይታ የማያነብሰው አለምን የሚመለከተው በራሱ ጠባብ አመለካከት ብቻ ይሆናል። ሁለተኛውም በራስ ልምድ መወሰን በህይወት ውስጥ የሚያጋጥሙት ነገሮች ብቻ ስለሚመለከት ብዙ ጠቃሚ ሰው ልጅ ታሪኮችን፣ ጥበቦችንና አስተዋይ ሀሳቦችን ያጣል። ሶስተኛውም የማወቅ ጉጉት መጥፋትን ያጋጥማል። አዳዲስ ሀሳቦችንና አመለካከቶችን ያለመጋፈጥ አእምሮ በአንድ የልምድ ወሰን ውስጥ እንዲታጠር ያደርገዋል። ጆርጅ አራር ማርቲን ለምን ማንበብ የሺህ ህይወት ያክል ይሰጠናል፣ ለሚለው ጥያቄ ሶስት ማብራሪያዎችን ይሰጠናል። የመጀመሪያውም የጊዜ ማሽን፣ መጽሐፍት ወደ ያለፈ ታሪክ ሊወስዱን ወይም ደግሞ ወደፊት ሊያሻግሩ ይችላሉ። የአንድ ንጉስ ምክር ቤት ውስጥ ለመገኘት ወይም ከሳይንስ ልብ ወለድ ገጸ ባህሪ ጋር ወደ ሌላ ጋላክሲ ለመጓዝ ማንበብ ብቻ በቂ ነው። ሁለተኛው የሌላውን ሰው ስሜት መጋራት፣ ጥሩ ልብ ወለድ የገጸ ባህሪያቱን ውስጣዊ ስሜት ፍርሃትና ተስፋ ይገልጻል። አንባቢው እነዚህን ስሜቶች መጋራቱ የሰው ልጅ ተፈጥሮ በተሻለ እንዲረዳና የበለጠ ረኅራኅ እንዲኖረው ያደርጋል። ሦስተኛውም የግል እድገት ማንበብ የቃላት ክምችታችንን ያሰፋል፣ የአጻጻፍ ችሎታችንን ያጎለብታል እንዲሁም በመረዳት እና በመተንተን ችሎታችን ላይ ትልቅ ለውጥ ያመጣል። በማጠቃለያው ጆርጅ አር አር ማርቲን እንደሚለን ሕይወታችንን በአካል የምንኖረው አንዴ ብቻ ሊሆን ይችላል። ነገር ግን አእምሯችንና መንፈሳችን ምን ያክል ጊዜና ቦታ እንደሚጓዙ የሚወስነው በንባብ ልምዳችን ጥልቀት ነው ይለናል። በቀጣይም የምናገኘው ኤርነስት ሄሚንግዌይ የአሜሪካ ልቦለድ ደራሲ፣ አጭር ልቦለድ ጸሐፊና ጋዜጠኛ ነው። በአሜሪካ ስነ ጽሑፍ ታሪክ ውስጥ ከትላላቅ ሰዎች አንዱ ነው። በሃያኛው ክፍለ ዘመን ስነ ጽሑፍ ላይ ትልቅ ተጽዕኖ አሳድሯል። በተለይም አይሲበርግ ቲዮሪ በመባል እንደሚታወቀው የአጻጻፍ ስልቱ ይታወቃል። የእሱም ንግግር ከመጽሐፍ የበለጠ ታማኝ ጓደኛ የለም መጽሐፍቶች ሁልጊዜም እንደሚገኙና ታሪካቸው እንደማይለወጥ ያሳያል። እኛ በፈለግነው ጊዜ ሊያጽናኑን፣ ሊያስተምሩንና አብረውን ሊሆኑ የሚችሉ ታማኝ ጓደኞች መሆናቸውን ያስረዳል። መጽሐፍ ሁልጊዜም ከእኛ ጋር አሉ። በፈለግነው ጊዜ ልንከታቸውና ልንጠቀምባቸው እንችላለን። የሰዎች ወዳጅነት ሊቀየር ወይም ሊያልቅ ቢችልም፣ መጽሐፍቶች ግን መልእክቱን ይዘው ዘወትር ታማኝ ሆነው ይገኛሉ። መጽሐፍቶች ለፍርድ አይዳርጉንም፣ በዝምታ ያደምጡናል፣ በፈለግነው ፍጥነት እንድናነብ ይፈቅዱልናል እና የራሳችንን ትርጓሜ እንድንሰጥ አስችሉናል። በብቸኝነታችን ጊዜ መጽሐፍት ታላቅ ጓደኞቻችን ናቸው። እውቀትን ይሰጣሉ፣ ወደማይታወቁ ዓለማት ይወስዳሉ፣ እና የችግር ጊዜ መጽናናትን ያመጣሉ ይነናል ኤርነስት ሄሚንግዌይ። በቀጣይም ዡምፓ ላሂሪ የአሜሪካ ደራሲ፣ በትውልድ ህንዳዊ፣ የፑልቲዘር ሽልማት አሸናፊ፣ የእሷም ንግግር መጽሐፍት እግርህን ሳታንቀሳቅስ እንድትጓዝ ያስችሉሃል። መጽሐፍቶች የአእምሮን አድማስ በማስፋት ጊዜንና ቦታን ተሻግረን እንድንጓዝ የሚያስችሉ መሆናቸውን ያሳያል። የአንባቢው ምናብ ወደ ሌሎች ዓለማት የመውሰድ ኃይል እንዳላቸው ያጎላል። ላሂሪ የንግግሩን ዋና ትርጉም በሦስት እይታ ትገልጸዋለች። የመጀመሪያውም ምናባዊ ጉዞ፣ መጽሐፍት አንባቢን ወደ ተለያዩ ቦታዎች፣ ዘመናትና ባህሎች ይወስዳሉ። አንድ አንባቢ ከቤቱ ሳይወጣ በሩቅ አገሮች፣ በተለያዩ ከተሞች ወይም ታሪካዊ ስፍራዎች ውስጥ መመላለስ ይችላል። ልብ ወለዶች ወደማይታወቁ ዓለማት ይወስዱናል። የታሪክ መጽሐፍት ወደ ያለፈው ዘመን ይመልሱናል። ሁለተኛውም የልምድ ሽግግር መጓዝ ማለት አካላዊ እንቅስቃሴ ብቻ ሳይሆን አዲስ ነገር ማየት መማርና መረዳት ማለት ነው። መጽሐፍት የሌላን ሰው ሕይወት፣ ስሜት፣ ስኬት እና ውድቀት እንድንለማመድ ያስችለናል። ይህ ደግሞ በራስ ሕይወት ውስጥ የማይገኙትን ጥልቅ ግንዛቤዎች እንድናገኝ ይረዳናል። ሶስተኛውም የጊዜና የቦታ ገደብን ማፍረስ፣ መጽሐፍ የጸሐፊውን ሐሳብና ልምድ በጊዜ ሂደት ውስጥ ያቆያል። ዛሬ ያንበበን የጥንት ፈላስፎች ምን እንዳስቡ፣ በሩቅ ቦታ ያሉ ሰዎች እንዴት እንደሚኖሩ ማወቅ እንችላለን። እግር ሳናንቀሳቀስ የምንጓዘው በዚህ መንገድ ነው። የላሂሪ አባባል መጓዝ ለአእምሮ አስፈላጊ የሆነውን ያህል መጽሐፍትም ለአእምሮ እኩል ጠቃሚ መሆናቸውን ይጠቁማል። አካላዊ ጉዞ ዓለምን ያሳየናል፣ መጽሐፍት ደግሞ ዓለምን እንዴት መረዳት እንዳለብን ያስተምረናል ትለናለች። በመጨረሻም ሦስቱም ደራሲዎች በአንድ ሐሳብ ይስማማሉ። ሰውነታችን በአንድ ጊዜና ቦታ ሊወሰን ይችላል፣ ነገር ግን አእምሯችን እና መንፈሳችን ምን ያህል ጊዜና ቦታ እንደሚጓዙ የሚወስነው በንባብ ልምዳችን ጥልቀት ነው። በገዛ እግራችሁ ሳትጓዙ ዓለምን ለመዞር የሌላ ሰው ስሜት ተጋሪ ለመሆንና የሺህ ዓመታት ጥበብ ለመቅሰም ዝግጁ ከሆናችሁ ራሳችሁን በመጻሕፍቶች ውስጥ ማስቀመጥ ይጠበቅባችኋል። የዛሬን አበቃው። ቸር ሰንብቱ፣ መልካም ጊዜ ተመኘ።